በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች ሰዎች በመድኃኔ ዓለም ስም በድንግል ማርያም ቃል ኪዳን በያላችሁበት ቦታ እንደምንሰነበታችሁ እንደምንቆያችሁ አሜን እያሉ አምላካችን ስሙ ይክበር ይመስገን። ዛሬ የምንማማርበት ርዕሳችን አዕምሮ ላይ የሚቀመጡ መናፍስቶች ፈተናዎቻቸውና የምናሸንፍበትን መንገድ እንማማራል አይምሮህን የሚይዙ አይምሮ ላይ የሚቀመጡ መናፍስቶች ምን አይነት ፈተና እንደሚያመጡ እሱን ደግሞ የምናሸንፍበትን መንገድ መድኃኒዓለም በረዳን መጠን እናያለን። እስከ መጨረሻው ድረስ ጉባኤያችንን ባርኮ ከሁላችንም ጋራ ይሁን፣ አሚን ክፉ መንፈስ ብዙ ጊዜ እንደምንማማረው አይምሮው መናኸሪያው ነው፣ አይምሮ መቀመጫው ዙፋኑን የሚያስቀምጥበት የሰው አእምሮ ነው። ምክንያቱም ዛሬ ላይ ብዙ በዓለም የሚታዩ እኛ እንኳን እንደ በረከት የምንቆጥራቸው ቴክኖሎጂዎች መነሻቸው አእምሮ ነው። የበጎነትም የክፋትም የበረከትም የእርግማንም የጸጋም የማጣትም መነሻው አእምሮ ነው፣ ሀሳብ ነው። ሰው በሀሳቡ ነው ክፉ መንፈስ ተቀላቅሎ የሕይወቱን መመሪያ የሕይወቱን መስመር የሕይወቱን አቅጣጫዎች በሙሉ የሚያስቀይሰውና የሚያራቁተው ሀሳብ ተቀላቅሎ ነው። ሰው ማንነቱ የሚቀየረው ከሀሳቡ የተነሳ ነው። ሰው የዲያብሎስ መሆኑ ማረጋገጫው ከአይምሮ ከሚፈልቁት ሀሳቦች ተነስቶ ነው። ስለዚህ አይምሮ ሲይዝ ሀሳብህን ያዘው ማለት ነው። ሀሳብ ከያዘ ደግሞ ክፉና መልካም የሚመስል ክፋት፣ በመልካምነት የተሸፈነ የእርግማን ኃይል፣ በቃላት የተደባበሱ ተንኮል፣ ከላይ ከላይ መልካምና ጥሩ ሰው መስሎ ውስጥ ግን እርኩስ መሆን ውስጥ ግን የክፋት ጥግና የምቀኝነት ማንነት የተላበሰበት ይሁን ለምን በለጠኝ፣ ለምን አሸነፈ፣ ለምን ጥሩ ሆነ፣ ለምን ተማረ፣ ለምን ወደ ውጭ ወጣ የሚሉ ፍላጎቱ የተላበሱ ሰው የሚሆነው አይምሮውን ክፉ መንፈስ ሲይዘው፣ ሰው መተተኛ የሚሆነው ደብተራ የሚሆነው ጠንቋይ የሚሆነው ገንዘብ ፈላጊና በገንዘብ ምክንያት የኃጢአትን ጥግ የሚሰራው ክፉ መንፈስ አይምሮ በኩል በሚያቀርብለት ሀሳብ ነው። ስለዚህ የትኛውም ውጊያ ትልቁን ሩጦ መንፈስ የሚዘው ከልብ ቀጥሎ አይምሮ ነው። ሐሳብህን ለመያዝ ነው። ሀሳብ ሁሉ ነገር በአይምሮ አድል። የምታደርገው የምትሰራው ትልቁ ነገር ደግሞ አይምሮ ነው። ነገሮችን በፍጥነት ለማከናወን አይምሮ ሲከፈት ነው። ፍዝዝ የምትለው አዚሙን አይምሮ ላይ ሲጠን ነው። ነገሮች ቶሎ እንዳይገቡ የሚሆነው አይምሮን ሲዘጋው ነው። ትምህርት አልገባህ የሚለው ነገር አልገባህ የሚለው ጨዋታ ሳይቀር አይገባህም። አንዳንዴ ድብዝዝ ነው የሚያደርገው አይምሮህን ማሳጠር አይምሮ መንጠቅ ባዶ ማድረግ ዛሬ ሰው እኮ ቁሞ ነው የሚለው እንጂ አይምሮ የለው ሀሳቡ መልካም አይደለም በጎ አይደለም ሀሳቡ መልካምና በጎ አለመሆን ብቻ ሳይሆን አይምሮ አይዝም ንቁ አይደለም እውቀት አይዝም የተሰጠው የአይምሮ ጸጋ ተነፍቋል ወስዶታል ዛሩ ቀምቶታል ቀብሮታል ወስዶ ስለዚህ አይምሮ ሲወሰድ በጣም ትልቅ ፈተና ነው የሚሆንብን። አይምሮ ሲወሰድ ሰነፍ እንሆናለን ዝርክርክ እንሆናለን እውቀት አይገባንም። አይምሮ ሲወሰድ እድል የለንም በመክሌታችን አንኖርም ዘባራቂዎች እንሆኗለን እ ያለን ነገር እንኳን አይገባንም። አይምሮ ሲወሰድ ጨዋታችን አይጥም፣ ነገራችን አይጥም፣ ንግግራችን አይጥም። አይምሮ ሲወሰድ እንደዚህ ነው የምንሆኑ። ስለዚህ ክፉ መንፈስ ደግሞ ትልቁ ከልጅነት ጀምሮ ይዞ የሚያሳድገው አዕምሮን፣ ትምህርት አይገባም። ትምህርት አለመግባቱ ብቻ አይደለም። ማየት ያለም ትምህርቱ አልገባ ያላቸው ልጆች በልጅነት ብዙ ነገር ተነጥፏል። አዕምሯቸው ሲዘጋ የአዕምሮ መክሊታቸው ተወስዷል። ዕድላቸው ተወስዷል። በግል ህይወታቸው ኑሮን ቶሎ ብለው የሚያሸንፉበትን አቅም የላቸውም። ነገ በችግር በሌብነት በመስረቅ በማጭበርበር ሊሳተፉ ሉ ይችላሉ። ምክንያቱም አይምሮ ተይዟል። ሀሳቡ ክፉ ሊሆን ይችላል። ዛሬ ላይ ጠንቋዮቹንም ደብተራዎችንም በመናፍስት የሚመሩትንም ሰዎችንም ክፉ መንፈስ መጀመሪያ ይህን ዓለም ለማሸነፍ ብቸኛው መፍትሄ ሰይጣን ነው ብሎ አይምሯቸውን በሀሳብ መልክ አሳምኖ ነው ሰይጣን ተዋግቷቸው ጥሏቸውን ወደዚህ ህይወት ለንብረት ለሀብት፣ ለእውቀት፣ ለዝና፣ ለገንዘብ አደለ። ሰው ጠንቋ የደብተራ የሚሆን ጥበብ በሚል ሽፋን ይሄ በሙሉ ሀሳብ ነው። ስለዚህ ክፉ መንፈስ አይምሮ ሲይዝ ብዙ ነገር ይሸፍናል ይወስዳል ማለት ነው። መጽሐፈ ምሳሌ ምዕራፍ 24 ቁጥር 9 ላይ እንዲ ይላል የስንፍና ሀሳብ ኃጢአት ነው፣ ሰዎችም ፌዘኛውን ይጸየፉታል ይላል አይምሮህን ሲወስደ ወይም አይምሮ ሲቀመጥ ክፉ መንፈስ አንደኛው ዝርክርክና ሰነፍ ነው የምትሆኑ ለነገሮች ግድ የለሽ ትሆናል የትኛውም ነገር ግድ የማይሰጥ ትርጉም የማይሰጥ የማይሰማ አይነት ሰው ትሆናል ግድ የለሽ ጥግ የሆነ ግድ የለሽ ለኑሮህ ግድ የለሽ ለትዳር ግድ የለሽ ለትምህርት ግድ የለሽ ለተሻለ ህይወት ግዴለሽ፣ ለንጽህና ሳይቀር ግዴለሽ፣ ዝርክርክ ክትላለህ። ይሄ ስንፍናው ምን ይላል? የስንፍና ሐሳቡ ነ። ስለዚህ ሰው ክፉ መንፈስ አይምሮ ላይ ሲቀመጥ መጀመሪያ ሰነፍ አድርጎ ይቀርጻል። ይሄ ግዴለሽነትና ዝርክርክ የሆነ ማንነትን ያላብሳል። ከዛ ሀሳብ በሙሉ በስንፍና በኩል እንዲሄድ ያደርገውና የስንፍና ሀሳብ ደግሞ ወደ ኃጢአት ይመራል። ከምታስበው ሁሉ መልካም መልካም ያልሆነ በጣም የሚገራርሙ የተንኮል ሀሳቦች ታስባለህ። የሚገራርሙ የእርግማን ሀሳቦችን ታመነጫለህ። አዎ ስለዚህ የአይምሮ ጨዋታ በጣም ከባድ ነው። መጽሐፈ ኢዮብ ምዕራፍ 41 ቁጥር አንድ ላይ እንዲህ ይላል፣ እነሆ ተስፋው ከንቱ ነው ያየ ሁሉ ስንኳን በፊቱ ይዋረዳል። አሁን አይምሮ ሲያዝ ተስፋንም ይዘዋል። ሰው እቅድ ሲያቅድ ፕሮግራም ሲያወጣ ኑሮን ለማሸነፍ ፍላጎትን ለማሳካት እንደፈለጉ ለመኖር በቃ የቤተሰብንም ችግር የራስንም ችግር ለመፍታት አስበህ አይደል እቅድ የምታወጣው፣ ተስፋ ይኖራል። ከዛ ይህ ያሸንፋሉ ያን አይምሮን ሲይዘው ያን ተስፋን ይቀማል። ለብዙ ዘመን ለብዙ ጊዜ ለኑሮ ለመንፈሳዊ ህይወት ለማንነት ግንባታ ለታሪክ ለእድሜ ያስቀመጥከውን ተስፋ በሙሉ የሚነጥቅ አይምሮ ላይ ተቀብሮ ተስፋ ያደረግከውን ነገር ያጠፋባል። በጣም አስቸጋሪ። ከዛ መጨረሻ ላይ ሰዎች በመናፍስት ይያዙ ይያዙ ይያዙና ሀሳባቸው በሙሉ ከንቱ ይሆናል። ብሎ በቃ ምድራዊ ብቻ መብላት መጠጣት ብቻ እንደ እንስሳት መኖር ብቻ ምን ይላል መሰላችሁ ዳዊት መዝሙር 94 ቁጥር 11 ላይ የሰዎች ሀሳብ ከንቱ እንደሆነ እግዚአብሔር ያውቃል። አያችሁ የሰው ሀሳብ ምን እንደሆነ ከንቱ እንደሆነ፣ በጎ እንዳልሆነ፣ መልካም እንዳልሆነ እግዚአብሔር ምን ይላል ያውቃል። ምክንያቱም የሰው ልጅ አፈጣጠሩን ያውቃል። አፈጣጠሩ ብቻ ሳይሆን ያለበትን መንፈስ እግዚአብሔር ይመረምራል። እግዚአብሔር ያቃል፣ እግዚአብሔር ያቃል። ስለዚህ መንፈሳችን ክፉ ከሆነ ሀሳባችንም ክፉ ነው። አይምሯችን ላይ የተቀመጠው ክፉ መንፈስ በጎ ሀሳብን እንድናመነጭ አያደርግም፣ ወይም በጎ ነገር እንድናስባ ስለዚህ መናፍስት አይምሮን ይዘዋል። አይምሮን ሲይዙ ደግሞ መናፍስት ምን አይነት ገጽታ ይኖረናል? አዚማም እንሆናለን። አንድ ሁለተኛ ደግሞ ፊታችን ድብርታ ድብት ይለናል፣ ይጫነናል። ነገሮች ቶሎ አይገቡንም፣ እውቀት አይገባንም፣ ተምረን አይገባንም፣ ተስፋችን ከእጃችን ይነጠቃል፣ እይታዎቻችንም ይዛባሉ። አይምሮ ላይ መናፍስት ሲቀመጡ እድል ይወሰዳል። ንቃተ ህሊናና የእውቀት ነቅቶ ነገሮችን ማገናዘብ እናጣለን። በቃ ዝም ብለን እንደፈቀደ ፍዝዝ ብለን ነው። አይምሮ ሲወሰድ ፍዝዝ ቀባጣሪ አይነት ባህሪ ይኖረናል። የምናወራው ነገር ራሱ የሚያዝ የሚጨበጥ ሰው የሚወደው አይደለም። አይምሮ ሲያዝ እንደዚህ ነው። ምን መናፍስት አይምሮ መያዝን የሚመርጡበት ትልቁ ምክንያት የሰው ልጅ ከአምላኩ ጋር እንዳይገናኝ ከዛም በላይ ደግሞ ሰው በተሰጠው መክሊትና ጸጋ ውጤታማ እንዳይሆን። አሁን ኢትዮጵያውያን ከሌላዎች ዓለማት በብዛት መናፍስት አዚምነት የሚጥልበት ሀገር እና አብዝቶ የሚዋጋት ሀገር እንደምታዩት ዛሬ ላይ ሰዎች ሰይጣንን በግልፅ ወጥተው ያመልኩታል፣ ይገብሩለታል፣ ይዘሉለታል፣ ይጨፍሩለታል፣ ያመልኩታል። አዎ ሰዎች በመናፍስት ሀሳብ ይነዳሉ። ፖሊሲው የእሱ ሀሳብ፣ እቅዱ የእሱ ሀሳብ፣ እንደ መንግስት መዋቅሩ የእሱ ሀሳብ። ደም ይፈሳል፣ ከደሙ ግብሩን ይወስዳል እግዚአብሔር የሚለውና የሰማይ አምላክ ክብሩ እንዳይገለጥ የሃይማኖት ተቋም በሚል ሽፋን ከሌሎቹ ጋር ድፍን አድርጎ የሰማይ አምላክ ኃይሉን አርቀዋል። እግዚአብሔር ለመሪዎች ሞገስ ይሰጥ ነበር፣ ክብርን ይሰጥ ነበር፣ ጥበብን ይሰጥ ነበር። እግዚአብሔር ደግሞ ሀገርንም የሚመራበትን ጥበብ እንዳይሰጥ ሴኩላሪዝም በሚል ስያሜ እግዚአብሔርን ከቤተ ከመንግስት ተቋማት ወጥቷል። አሁን ሴኩላሪዝም ተብሎ ሀገር የምትመራው እውቀት የሚመነጨው ጥበብ የሚመጣው ከውጭ ነው። ከውጭ ከፍልስፍና ነው። ሀገር የምትመራው በፍልስፍና፣ ፖሊሲዎች የሚመጡት በፍልስፍና አደለም። ትውልድ የሚመራው በፍልስፍና በፍልስፍና። ምን ይገኛል? ፍልስፍና ሰብአዊነትን ያራቁታል፣ አምላክን ያሳጣል፣ ዝም ብሎ ቀባጣሪ ነው የሚያደርግ ምን ጥቅም አለው? ይ አይምሮ የሌለ ሰው የሰው ልጆች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። የትኛውም ነገር ስኬታማ እና የትኛውም ነገር የሚፈጸመው ወይም እንደው የሚዘልቀው በእግዚአብሔር በኩል ሲሆን የትኛውም ነገር የሚዘልቀው ከህይወታችን ጋር የሚዋሃደው የኛ የሚሆነው የቅድስ ሥላሴ ፈቃድ ሲኖርና በቅድስ ሥላሴ ሲመራ። ያለ ፈቃዱ ምንም አይሆንም። ያለ ፈቃዱ አይሳካም። ያለ ፈቃዱ አይዘልቅም ያለ ፈቃዱ ውጤታማ አይሆንም። እግዚአብሔርን የያዘ ሰው ምንም ቢያደርጉት አይነቃነቅም። እግዚአብሔርን ኃይል ያደረገ ሰው የትኛውም ኃይል አይጥለው አያሸንፉውም። እግዚአብሔርን እየተማመነ ጉልበት አይወርቅም፣ አይዝልም። እግዚአብሔርን ከፊት ያደረገ ሰው በየትኛውም ህይወቱ አይጨነቅም። በየትኛውም ህይወቱ ውጤት አያጣም። ሁሌ በሞገዝ ይራመዳል። ሁሌ በኃይል ይሄዳል። የእግዚአብሔር ህግ መመሪያውም የእግዚአብሔር ትዕዛዝ በአንደበቱ ነው። እንደ እግዚአብሔር ያያል፣ እንደ እግዚአብሔር ያስባል፣ የእግዚአብሔርን ሀሳብ ይፈልጋል። ምን ባደርግ አስደስተዋለሁ የሚለው ነገር ያስጨንቀዋል። ይሄ በእግዚአብሔር በኩል ሲሆን ነው። እግዚአብሔር የሌለበት ነገር ላይ ደግሞ መድኃኔዓለም ያልቀደመበት ነገር ላይ ሲሆን ደግሞ ተውት፣ ዝም ብሎ ነው። ዝም ብሎ ለጊዜው ነው። ዋይ ዋይታ ይበዛበታል። ከዛ ሳይታወቅ ከእጅልም ይላል። ለጊዜው ነው፣ ይጠፋል። ለየትኛውም ነገር መሰረቱ የመድኃኔዓለም ፍቃድ ለየትኛውም ነገር ውጤታማና ዘላቂ የሚሆነው የመድኃኔዓለም እጅ ሲይዘው እውቀትም ውጤታማ የሚሆነው ትዳርም ዘላቂ የሚሆነው ፍላጎትም የሚሳካው ማን ሲቀድም ነው መድኃኔዓለም ሲቀድም መድኃኔዓለም በህይወታችን እንዲቀድምልን አሜን እሺ ወደ መናፍስቱ ውጊያ ስንመለስ አዕምሮ ላይ የሚቀመጡ ክፉ መናፍስት በምን አይነት መንገድ ነው የምናሸንፉ? አሁን አዕምሮ ሲጋ ነው የተቀመጡት አዕምሮ ላይ ነው አዕምሮ ላይ ለማዳከም እንደሆም ቁጥሩ ነው። አዕምሮ ላይ ሲሆን አንደኛ ትልቁ ኃይል አዕምሮ ላይ ሲቀመጡ ስግደት ነው። ስግደት ከዚህ ብትን ነው የሚያደርጋቸው። ያው በደንብ ስትሰግድ ስግደት ደግሞ ውድቅ ብድቅ ውድቅ ወድቆ መነሳት ወድቆ መነሳት ቶሎ እሱ አይደለም። ህሊናችንን ሰብስበን ከልብ ሆነን አይምሯችንን በአንድ አድርገን መስገድ፣ ከልብ መስገድ፣ ስመስላሴን ከልብ እየጠሩ መስገድ እሱ ነው ስግደት። ይሄ የማፍጠኑ ጉዳይ መናፍስ ሲቀላቀልበት እና ፍጥንት እናታርጉት። ቀስ ብላችሁ ከልቡናችሁ የስመስላሴን እየጠራችሁ ስግደቱ ረጋ ብላችሁ አንድ ነገር ያልነገርኳችኋለሁ አይምሮ ላይ ሲቀመጥ እውቀታችን ማስወጣ ሳይሆን በመንፈሳዊ ህይወት ደግሞ በጸሎት ጊዜ ሀሳብ መስረቅ፣ ሀሳብ ማብዛት ራሱ አይምሮ ላይ ሲቀመጥ ሰላሳውን ነገር ማሰብ የአይምሮ ላይ የመቀመጥ የመናፍስት ውጊያ ነው። ዛሬ እ ብቻውንም እያወራ ይሄዳል። የሐሳብ ብዛት ውጤት ብቻውን እያወሩ መሄድ ነው እሱ። የእብደት ዋዜማ ነው። በጸሎት ሰዓት በቅዳሴ ግዛት በስግደት ሰዓት በእንባ ሰዓት ሀሳብን ወሰድ የሚያደርገው እዚ ጋር ተቀምጦ፣ ስለዚህ ይሄ ስሰግድ ይቆማል። በስግደት ይቀንሳል። ከአይምሮ ከጊዜ ወደ ጊዜ እየተነሳ ይሄዳል። እየታሰረ ይመጣል። ስሰግድ አብረህ ስገድ፣ ያውም እያፈጠን ጋርም፣ ቀስ ብለህ ከልብ ሁኖ ስሰግድ ማለት ነው። እና ለአይምሮ መናፍስት የውጊያዎች ትልቁ የሚመከረው ስግደት ነው። አንድ ሰው ለቅድስት ስላሴ በቀን 300 መስገድ አለበት። ይሄ የክርስቲያኖች ስኬት ነው። በቃ ይቺ ስኬት የምትለዋ ነገር እንደው በጣም ብዙዎች ያወሩባታል፣ ይተነትኗታል። የክርስቲያኖች የመንፈሳዊወት እድገት ይሄ ነው። በደንብ ስገዱ። እንደው ዝም ብላችሁ 41 21 እስከመቼ 41 21? በደንብ አድርጋችሁ ነው መስገድ። ከሰገዳችሁ ሰው ሲሰግድ ንቃተ ህሊና ነው ይመጣል። ንቅት ይላል፣ ቶሎ ያውቃል፣ ቶሎ ይሰራል፣ ቶሎ ይፈጽማል፣ ሰውነቱ ቅልል ይለዋል። ለምን አእምሮ ላይ ያለው አዚም ሲነሳ አእምሮ አዚም ብድግ ሲል ይሆናል። ስለዚህ በደንብ ስገዱ፣ በደንብ አመስግኑ። ለቅድስ ስላሴ ለእመ ብርሃን ለምናከብረው ጻድቅ የጸጋ ስግደት ለቅድስ ስላሴ አምልኮ ስግደት ስገዱ በደንብ እያደረጋ እዛ ይነሳል። ከዛ በተጨማሪ እንደተለመዱት በእንባ በቅዱስ ቁርባን በመቁጠሪያ ማዳከም ይቻላል። ስንሰግድ ደግሞ እያሰርን በዛ ላይ ማሰር ማለት አሁን ከሌላው ይለያል። የማሰር ስግደት እና የሌሎች የተለምዶ ስግደት ይለያያል። አሁን የተለመደው ስግደት አለ ለቅድስት ስላሴ። ለማሰር ግን ከስር ስዕል አድኖ አድርገን የቅዱስ ሚካኤልን ከዛ ሰይፉ ላይ ግንባራችን እያስነካ ምንሰግድ ይታሰራል ወይም መስቀል ትንሽ እያደረገን ግንባራችን እያስነካን በፍጥነት አይደለም ደግሞ፣ ቀስ ብሎ ከልብ የምንጠራውን ስም እያሰብን። ሀሳባችን ሌላ ቦታ ሆኖ ስሙን አንደበታችን ላይ ብቻ የምንጠራው ከሆነ አብሮ ስለሚል ሀሳብን ይሰርቃል። ሲጀመር መናፍስት ሀሳብ ሊሰርቁ የሚችሉት መጀመሪያ አብረው እያደረጉ ጸሎቱን አብረው ጸልዩ ነው ሀሳብን የሚወስዱት፣ ስግደቱን አብረው እየሰገዱ ነው ሀሳብን የሚወስዱት አብሮ መስገድ እነሱ ተቀላቅለውበትና እኛ አብረን ስናሰግዳችሁ ይለያያል። ተቀላቅለኝ ሳሰግድ ራስክንችለ ሰገድ ብሎ ማዳከም ይቻላል። ይህንም እንዳትርሱ። ስለዚህ በእንደዚ አይነት መልኩ ክፉ መናፍስትን መታገል፣ መዋጋት፣ ማሸነፍ፣ መጣል እንችላለን። በይበልጥ ደግሞ መድኃኔዓለምን እየለመን ውጊያውን ማስቀጠል ነው። መድኃኔዓለም በቸርነቱ ይርዳን። አሚን። ወስብሐት ለእግዚአብሔር።